ስለ ቀነኒ ዲያሪ መምህር ጠበቃና የሕግ አማካሪ አበባየሁ ጌታ መልእክቱን አስተላልፏል። የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅግ አዳጋች አዳጋችና አስቸጋሪ የወንጀል አይነት መሆኑ የሕግ ባለሙያዎች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይም በራስ እጅ ነው ሕይወቱ ያለፈው የሚለው ጥያቄ በብዙ ውስብስብ ምርመራ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞና በአግባቡ ተተንትኖ ወደ አንዳች ድምዳሜ የሚያደርሱ መሆኑ እሙን ነው። በተያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት እጁ ላይ ሊገባ ቻለ? መቼ ለምን? የብርበራ ትእዛዝ ሲወጣ በተለይም በእንዲህ አይነት በነፍስ ግድያ ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደ ስልክ ንግግር፣ የማስታወሻ ደብተር፣ የተቀዱ ካሴቶችና ሌሎች ማስረጃዎች በምርመራ ፖሊስ እጅ መግባት አልነበረባቸውም ወይ ወይንስ በሰዓቱ ተደብቀው ነው የሚለው